መልካም ሕይወት የህሊና እንጂ የገንዘብ ቅድመ ሁኔታ የለውም። ህሊና የውስጥ ድምፅ ወይም ኢነር ቮይስ ነው። ችላ ያለው አይሰማውም፣ ያዳመጠው ግን ሕይወቱን ያሰምርበታል። ህሊና የሥነ ምግባር አቅጣጫ ወይም ሞራል ኮምፓስ ነው። ጥሩና መጥፎን ለይተን መልካሙን የምንመርጥበት የሐሳብ መንገዳችንን የምናጠራበት የአስተሳሰባችን ኮምፓስ ነው። ህሊና ጠባቂ መልአክ ነው። ለተመራበት፣ እህ ብሎ ላዳመጠው፣ ለተከተለው ከብዙ አደጋ ይጠብቃል። ህሊና የሕግ ክፍላችን ነው። እንደ ጠበቃ የሚሟገትልን፣ እንደ አቃቤ ሕግ የሚከራከረን፣ እንደ ወቃሽ የሚወቅሰን እንደ ዳኛ የሚፈርድልን ወይም የሚፈርድብን የገዛ ራሳችን ፍርድ ቤት ነው። ህሊና መስታወት ነው። በዓይነ ህሊናችን የያዝነውን ሐሳባዊ ቁመና ያስመለክተናል። ያለንበትን ጥሩም ሆነ ክፉ ሁኔታ አንጸባርቆ ትክክለኛ ምስላችንን ያሳየናል። ህሊና ማይክሮስኮፕ ነው። አስተውሎ ላየበት በቀላሉ የማይታየውን ቅንጣቱን አጉልቶ ያሳየዋል እንደ ቴሌስኮፑ የሩቁን አቅርቦ ያስኮመኩመዋል። ሰው ሲፈጠር የተሰጠው በምንም ያልቆሸሸ ንጹሕ ህሊና ነው፣ ሲሞትም ይህንኑ ንጹሕ ህሊና ማስረከብ አለበት። ነገር ግን በመወለድና በመሞት መካከል በመኖርና ባያዝ ጉድለት ንጹሕ የነበረው እድፍ ይይዛል፣ ይበልዛል። በጊዜ ብዛት ንጣቱን ያጣል። እንዳንዱ ህሊና በባለቤቱ ቸልተኝነት ይቆሽሻል። አንዳንዱ ደግሞ በውጫዊ ጫና ንጽህናው ይበላሻል የሌላ ሰው ቆሻሻ ተደፍቶበት የጨቀየ ህሊና ብዙ ነው ፍቅሩ የተጣለ ሰውነቱ የተናቀ አደራው የተበላ እምነቱ ዋጋ ያጣ እልፍ ነው በራሱም ሆነ በሌላ ሰው ምክንያት ልቡ የቆሰለ አንጀቱ ያረረ ህሊናው የተጎዳ ወኔው የተሰለበ ቅስሙ የተሰበረ ሞራሉ የተንኮታኮተ የትየለሌ ነው። የሆነው ሆኖ በምንም መንገድ ህሊና ቢከሳ ቢጠቁርም፣ ቢያድፍ ቢበልዝም መጽዳትና መታደስ አለበት። ያልታደሰ ቤት የቀድሞ ውበቱን እንደሚያጣው ሁሉ ህሊናም ካልጸዳ መላ ማንነትን ያቆሻል። የአስተሳሰባችን ማገር እንዲጠብብ፣ ዋልታው እንዳይናጋ፣ ማሰቢያው እንዳይሰነጣጠቅ የአዲስ ሐሳቦች ቀለም ለህሊናችን ግድግዳ ግድ ይላል። በየጊዜው ህሊናችንን መወልወል ማጠብ ያሻናል። አለበለዚያ ክርፋቱ እኛንም ሌላውንም አያስቀምጥም። ሰው የሚለብሰውን ብቻ ሳይሆን የሚያስበውን መጽዳት አለበት። የአካባቢ ጽዳት እንጂ የአመለካከት ጽዳት አልተለመደም። ሰው በህዳር የሚያቃጥለው ቆሻሻውን ብቻ ነው። ህሊናውን የሚያነጻ፣ ሐሳቡን የሚያጥን ግን ኢምንት ነው። አንዳንድ ሰው ሕይወትን ከመብላትና ከመጠጣት ከመልበስና ቁስ ከማግበስበስ አንጻር ብቻ ይመለከተዋል። ደስታው ሥጋዊ ነው። እርካታው የሆድ ብቻ ነው። ሕይወቱ ከአንገቱ በታች ነው። ከአንገቱ በላይ ላለው ነገር ከአንገት በላይ ነው። የአእምሮው ረሃብ አያሳስበውም። የመንፈስ ርዛቱ አያስደነግጠውም። የነፍሱ መመንመን፣ የህሊናው መክሳት ምንም አይመስለውም። ህሊና ቢስ ሕይወት ነው የሚመራው ሰው ሞራሉን በድሎ ነፍሱን አክስቶ መንፈሱን አጎሳቁሎ ሕይወትን ሙሉ በሙሉ መኖር አይችልም። ሕይወትን በሙላት የሚኖሯት ለሕሊናቸውም፣ ለሆዳቸውም፣ ለነፍሳቸውም ለስጋቸውም እኩል መኖር የሚችሉ ናቸው። የስሜታቸውንና የመንፈሳቸውንም ሚዛን የሚያስጠብቁ ሰዎች ብሩካን ናቸው። በልባቸውና በአእምሯቸው መካከል ያለውን ክፍት ቦታ የሚመሉ መካከለኞች የተደነቁ ናቸው። ሆዳቸውን አንጠልጥለው ህሊናቸውን ጥለው የሚመላለሱ ሰዎች ግን ከሆዳቸው የከበዱ ከአእምሯቸው የቀለሉ ናቸው። እንዲህ አይነት ሰዎች ሕይወትን በኪሳራ እየዘለቋት ነው። ሕሊናቸውን ትተው ስሜታቸውን የተደገፉ ሞራላቸውን ጥለው አካላቸውን ብቻ የታቀፉ፣ በሕይወት አጥር ላይ ተንጠልጥለው እያጮለቁ እንደሚያዩ ያልተሟላ እይታ ያላቸው ሰዎች ናቸው። ወዳጅ ሆይ፣ ማርክ ትዌይን ዛሬ ግዴታህን ተወጣ ነገ ንስሐ ትገባለህ ዱ ዩር ዲቲ ቱደይ ን ሪፐንት ቱሞሮ እንደሚለው ሳይሆን ዛሬውኑ ግዴታቸውን እየፈጸሙ ዕለቱን ስህተታቸውን የሚያስተካክሉ ወዲያውኑ ኀጢአታቸውን በንስሐ ውሃ የሚያስለቅቁ ሰዎች ናቸው የሕሊናቸውን ንጽሕና የሚጠብቁት ብልህ ሰው በነገ አይመካም ነገ ምን ይዞ እንደሚመጣ አይታወቅምና ዛሬውኑ የቆሰለው ልብ መታከም የቆሸሸው ሕሊና መታጠብ የወደቀው ሞራል መነሳት አለበት። በንጹህ ሕሊና ጥሩ ህይወት ለመኖር ምንም ቀጠሮ አያስፈልግም። ደስተኛ ህይወት ምንም ቅድመ ሁኔታ የለውም፣ አሁኑ መጀመር ግድላል። ብዙዎቻችን ዛሬ ላይ በጨፈገገ ሕሊና በተጨማለቀ ምግባር እየኖርን ነገ የሆነ ነገር ሲሟላልን ጥሩ የህይወት መስመር እንከተላለን እንላለን። ጥሩ የህይወት መስመር ለመከተል ምንም ቅድመ ሁኔታ አያስፈልገውም። የህይወት ስኬትን በቁስ ብቻ የሚያስቡ ሰዎች ትዳር ስይዝ፣ ልጆች ስወልድ፣ መኪና ስገዛ፣ ቤት ስሰራ፣ በቂ ገንዘብ ሲኖረኝ ጥሩ ህይወት ጀምራለሁ ብለው ያቅዳሉ። ለኛው ስኬትና ጥሩ ሕይወት ግን የህሊና እንጂ የገንዘብ ቅድመ ሁኔታ የለውም። አሜሪካዊው ደራሲ ኤድዋርድ አበይ ሕይወትን በሙላት የሚኖራት በማንኛውም ጊዜ ለሞት የተዘጋጀ ነው። ማን ሁ ሊቨስ ፉሊ ኢዝ ፕሪፐርድ ቱ ዳይ አት ኤኒ ታይም የሚለው ለዚህ ነው። አሁ ዝግጅቱ የህሊና ነው። ሕሊና በተዘጋጀበት ነገር አይደነክጥም። ላለውም ላለፈውም ለሚመጣውም መልካምና ክፉ አጋጣሚ ዋና ተጋፋጩ ሕሊና ነውና ሰዎች የቅርባቸውን ሰው በሞት ሲነጠቁ ሁነኛ ዘመድም ወዳጅ ሲያጡ እጃቸው ባዶ ሲሆን ሀብት ንብረታቸው ሲወድም ጤናቸው ሲታጎል በዋናነት ግብ ግብ የሚያደርጉት ከሕሊናቸው ጋር ነው። ሆድ ቢራብና ቢጠማ በጥበብ የጠገበ ሕሊና ያስታግሰዋል። ሕሊና ከተጠማና ከተራበ ግን ሰው በልቶ ይራባል። ተስፋውን ያጣል። የመኖር ትርጉሙ ይምታታበታል፣ ይወዛገባል፣ የአእምሮ ሰላም ያጣል። ህሊና ማጣት ራስ እንደማጣት ነው። ሰው ዋናውን ህሊናውን አይጣ። ህሊና ኢትዮጵያና ኢትዮጵያዊነት ለዘላለም ይኑሩ። ከቱ ብሩ ይትባረክ